ኒውዮርክ፣ ጄኔቫ፣ ቬና እና አዲስ አበባ በዓለም የዲፕሎማሲ መድረክነት የሚጠሩ ከተሞች ናቸው። አሁን ላይ የተባበሩት መንግስታት ከበጀት ማነስ ጋር በተያያዘ ከሚወስዳቸው እርምጃዎች መካከል የሰራተኞችን ቁጥር መቀነስ አንዱ ሲሆን፣ አንዳንድ ቢሮዎቹን ደግሞ በአንጻራዊነት ጤናማ የበጀት አጠቃቀም እንዲኖር ያግዛሉ ወደ ተባሉ አገራት ለማዘዋወር ወጥኗል። አዲስ አበባ በአፍሪካ የዲፕሎማሲ መቀመጫነት ቀዳሚ ቦታ እንዳላት ቢነገርም ተመድ በአዲስ ውቅዱ ያካተታት አይመስልም። አይደለም። ዴቨሎፕመንት ኤድ የተባለ ድረገጽ ይዞት በወጣው መረጃ መሰረት የጎረቤት ኬንያዋ ናይሮቢ በዓለም ከኒውዮርክ፣ ጄኔቫና ቬና ቀጥሎ አራተኛዋ የዓለም አቀፍ ተቋማት መቀመጫነት ካባን ደርባለች። በተመድ ስር ያሉት ዩኤን ውመን ዩኒሴፍ እና ዩኤንኤፍፒ ዩኤን ፖፕሌሽን ፈንድ በመጪው የጎርጎሮሳውያኑ 2026 መጨረሻ ላይ ወደ ናይሮቢ እንደሚዘዋወሩ ነው የተነገረው። ምን ያህል ሰራተኞች ወደዚህ እንደሚዘዋወሩ ገና አልተወሰነም የተባለ ሲሆን ስራ መስራት የሚያስችል መሰረተ ልማት ተገንብቶ መጠናቀቁ ነው የመረጃ ምንጩ የጠቀሰው። ዩኤንኤፍፒ 25 በመቶ የሚሆኑ ሰራተኞቹን ወደ ናይሮቢ ለማዘዋወር መወሰኑንም አስታውሷል። የኬንያ መንግስት የተቋማቱ ዋና ቢሮአቸውን በናይሮቢ እንዲያደርጉ ከፍተኛ ሚና ተጫውቷል የተባለ ሲሆን አገሪቱ በተመድ ፊት ያላትን ሞገስ ከፍ የሚያደርግላት መሆኑም ተነግሯል። ናይሮቢ በአሁኑ ጊዜ 86 የተመድ ቢሮዎችን ታስተናግዳለች። ከእነዚህ ውስጥ 73ቱ በጊጊሪ የተመድ ግቢ ውስጥ የሚገኙ ናቸው። የቢሮዎቹ እዛ መገኘት ለዲፕሎማሲ ካለው ጥቅም ባለፈ ለምጣኔ ሀብቱም ቢሆን ቀላል የማይባል አስተዋጽኦን ያበረክታል። መረጃዎች እንደሚያመለክቱት 6500 ቋሚ ሰራተኞችና 11,000 ቤተሰቦቻቸውን እንጀራ ያበላል። የምጣኔ ሀብት አዋቂዎች ከዚህ ጋር በተያያዘ ሲናገሩ የተመድ ቢሮዎች ወደዚያ መዘዋወር ለኬንያ ከሚያበረክተው ፖለቲካዊና ምጣኔ ሀብታዊ አስተዋጽኦ ባለፈ ለኬንያውያንም ሆነ ለሌሎች አገራት ዜጎች አዳዲስ የስራ እድል የሚፈጥር መሆኑን ያነሳሉ። ቢዝነስ ዴይሊ እንደሚለው ተቋማቱ ስምንት መቶ አዲስ የተመድ ባልደረቦችን በኬንያ እንዲከትሞ ያደርጋል። ይህም በሺዎች የሚቆጠሩ የስራ እድሎች የሚፈጥር መሆኑ ተገልጿል። በምጣኔ ሀብት እይታ ከሰማይ እንደወረደ በረከት የሚቆጠር ነው። በሌላ በኩል ሩዋንዳ ተመድ ቢሮዎችና ፕሮግራሞችን ወደ ሌሎች ሀገራት ለማዘዋወር በያዘው እቅድ ውስጥ እኔንም ያካተኝ ስትል በጠቅላይ ሚኒስትሯ የተፈረመ ደብዳቤ ለመንግስታቱ ድርጅት አለቃ አንቶኒዮ ጉቴሬስ ልካለች። ተመድ አሁን ላይ ወጪ መቀነስ የሚያስችለው አሰራር ላይ ያተኮረ ሲሆን እንደ ኒውዮርክና ጄኔቫ ካሉ ውድ ከተሞች የተመረጡ ቢሮዎችና ፕሮግራሞችን ውድ ያልሆኑ ናቸው ወደ ተባሉ ቦታዎች ማዘዋወርን መርጧል። ይህም የስራ ማስኬጃ ወጪን ከመቆጠብ ባለፈ ለውጤታማነት ያግዛል የሚል እምነት ተጥሎበታል። የሩዋንዳው ጠቅላይ ሚኒስትር በጻፉት ደብዳቤ ተመድ ኪጋሊን እንዲመርጥ ያስችሉታል ያሏቸውን ዘርዝረዋል። ኪጋሊ ቀጠናዊና ዓለም አቀፋዊ የአየር መንገድ ግንኙነት ያላት መሆኗ የአገሪቱ ቋሚ ፖለቲካዊ መረጋጋት፣ የተቋማት ውጤታማነትና አጠቃላይ ደህንነት የተመድ የሥራ ኃላፊዎችን ለማማለል ተጠቅሰዋል። አክለውም አገራቸው ተወዳዳሪ የባለብዙ ወገን ተቋማት መቀመጫ እየሆነች ነው ያሉ ሲሆን ወጪ ቆጣቢ ደህንነቱ የተጠበቀ ዘላቂና አስቻይ የስራ አካባቢ እንደምትፈጥርም አረጋግጠዋል። ዓለም አቀፍ ድርጅቱ መስሪያ ቤቶቹን በኪጋሊ ማዕከል እንዲከፍቱ ቢሮዎችን ሰርቶ የማዘጋጀት ቁርጠኝነት እንዳላቸውም ጠቅሰዋል። አገራቸው ተመድን ለመቀበል ዝግጁ መሆኗን ያረጋገጡት ጠቅላይ ሚኒስትሩ የቴክኒክ ቡድን አባላቱን ወደ ኪጋሊ በመላክ ጥናት እንዲያደርግም ጋብዘዋል። የሩዋንዳ መንግስት ላቀረበው ጥያቄ በጎ ምላሽ ያገኛ ያገኝ የተባለ ነገር ባይኖርም በገጠመው የፋይናንስ ችግር ምክንያት ቢሮዎቹን ለኑሮ ወደማይከብዱ ሀገራት በማዘዋወር ላይ ያለው ድርጅት በቀላሉ ይመለከቷል፣ አይባልም። የተመድ መረጃዎች እንደሚያመለክቱት አባል ሀገራት የሚጠበቅባቸውን መዋጮ በማዘግየታቸው አሊያም ባለመክፈላቸው ከፍተኛ የሆነ የገንዘብ ችግር ውስጥ ገብቷል። ከዚህ በመነጨ በተያዘው የጎርጎሮሳውያኑ 2025 የ1.1 ቢሊዮን ዶላር የጥሬ ገንዘብ እጥረት እንደሚያጋጥመው ተገምቷል። ገና ከጅምሩ ይህን የተረዳው ድርጅቱ ለዓመቱ ያስፈልገው ከነበረው በጀት 600 ሚሊዮን ዶላር ቀንሷል። ቁልፍ በሚባሉ ተቋማት ውስጥ ሳይቀር የሰራተኛ ቅነሳ ለማድረግም ተገድዷል። ግሎባል ኦብዘርቫቶሪ ከአንድ ወር በፊት ባወጣው ዘገባው ተመድ ከተመሰረተበት ጊዜ ጀምሮ ታይቶ በማይታወቅ ደረጃ የበጀት እጥረት እንዳጋጠመው አስነብቧል። በእርግጥ ላለፉት ሰባት ተከታታይ ዓመታት በዚሁ ችግር ውስጥ ሲንገዳገድ መቆየቱንም አስታውሷል። በመሆኑም ከአሁን ቀደም እንደ ነውር ይቆጠር የነበረው ድርጅቱን የመፈተሽና የማሻሻል ወይም የሪፎርም ሀሳብ አሁን ላይ በግልጽ አጀንዳነት እየተነሳ ነው። አጠቃላይ አሰራሩ ላይ ለውጥ ሊያደርግ እንደሚገባ ድምጻቸውን ከሚያሰሙት መካከል የአፍሪካ ሀገራት ቀዳሚ ናቸው። አሰራሩን በተመለከተ ች የሚጠበቁ ሲሆን ከበጀት ችግሩ ለመውጣት ቢሮዎቹን ወደ ሌሎች ሀገራት ማዘዋወርን በመፍትሄነት አቅርቦታል። ተመድ